ፕሪቶሪያ የሚባለው ጣዖት ቻው ግን፣ እንደኔ ጠይቃችሁ ታውቃላችሁ። ህወሓት መቶ ሺህ የሚሆን ጦር ማን ፈንድ ቢያደርገው ነው? አገሮች ወታደራቸውን መጠን የሚቀንሱት ከኢኮኖሚያቸው አቅም በላይ ሆነው ሌሎች ፐብሊክ ሰርቪሶችን ፈንድ ለማድረግ እንዳይቸገሩ ነው። ብዙ ጊዜ የሚሊተሪ በጀታቸው ሁለት ፐርሰንት ነው። ማን ነው ህወሓትን ፈንድ የሚያደርገው? ጀስ አስኪኝ። ኦፍኮርስ በሱዳንም በኤርትራም በኩል የሚገባ ገንዘብ ይኖራል። ወርቅ ምናምንም እስማግል ያደርጋሉ ይሸጣሉ። ግን ይህን ያክል ጦር መንቴን ማድረግ የሚያስችል አቅም አለ ወይ ህዋት? አይመስለኝም። ይህን ሁሉ ጦር ፈንድ የሚያደርገው ከኢትዮጵያ ከፌደራል ከሚላክ በጀት ነው። ደሞዝ የሚከፈለው ለዚህ ጦር የፌደራል መንግስት በሚልከው በጀት ነው። ይህ ሁሉ የህዋት ባለስልጣን፣ ደብረ ጽዮን የሚከፈለው፣ ወደ ወረደ የሚከፈለው፣ ምግብ የሚከፈለው፣ ኤቭሪባዲ የሚከፈለው ከየት ነው? የፌደራል መንግስት በሚልከው በጀት ነው። ለምዶ ኮንፊውዝ የምታረጉም የትግራይ ክልልን በጀት ማቋረጥ ይቻላል፣ ኢዚሊ ህወሓት እጅ እንደማይሰጥ እርግጥ ነው። የዘረፈ ምን እያለ ምናምን ሊቀጥል ይችላል፣ ግን ታስቆማለ። ይህን ያክል ጦር ኦውን ካደረገ በኋላ ከተዘጋጀ በኋላ ከባድ መሳሪያ ከታጠቀ በኋላ የፌደራል በጀት ልክ ስታበቃ፣ ማለት የፌዴራል መንግስትና ህወሓት አብራችሁ ነው እየሰራችሁ ያላችሁት። እኔም ፐርሰናል ኢትዮጵያ ብትፈርስ እኮ ላይ ልጎዳ ይችላለሁ። ቢፈርስም ቢቀጥልም የምትጎዱት እናንተ ስልጣን ላይ ያላችሁ ሰዎች፣ ቤተሰቦቻችሁ ጥሩ ስራ ያላቸው አምሮባቸው ጽድት ብሎ የሚኖሩ እነሱ ነው ልጎድ ይችላል። እኛ ተራ ህዝብ ይህን ያህል እንጎድ አንችልም። በዚህ በኩል በበጀት ፈንድ ታደርጋላችሁ። ሄዶ ራሱን የቻለ ክልልን ገብቶ ቀበሌና ወረዳ ይቆጣጠርላል። ከዛ በኋላ በየኳርተሩ በጀት ይላክላቸዋል። ከዛ ኋላ ፕሪቶሪያ ተጣሰ። ፕሪቶሪያ የሚባል ነገር የለም። ፕሪቶሪያ ካለቀለት፣ ፕሪቶሪያ ካበቃለት በጣም ቆይተዋል። ጦርነት መግባት የለብንም። ከህወሓት ጋር የምንዋጋበት ምንም ምክንያት ያለ ማወቅ ህወሓትን በሶፍት ፓወር ሙሉ በሙሉ ባይሆንም በሶፍት ፓወር ማዳከም ይቻላል። ኖርማል ጦርነት ግን ጊዜውን ጠብቆ ከኤርትራ ጋር ነው መደረግ ያለበት። እሱ ደግሞ ወደፊት ሊደረግ የሚገባ እንጂ አሁን ኢኮኖሚ ላይ፣ አንድነት ላይ፣ ሰላም ላይ፣ እርቅ ላይ ነው መሰራት ያለበት። ፕሪቶሪያ የሚባል ነገር ማብቃቱን ለዓለም አቀፍ ማህበረሰብ አሳውቁ። ምንድን ነው ሃይማኖት ነው እንደ ፕሪቶሪያ? ጣዖት ነው እንደ ፕሪቶሪያ? ምንድነው የተከናወነ ያለው ነገር? በኃይል አንድን ክልል የተቆጣጠረ ፕሪቶሪያ አለ ብለን እንዴት ነው የምትነግረኝ? እኛ ባይ ኤኒ ኮስት ጦርነትን በዚች ሀገር ላይ አቮይድ ማድረግ አለብን። ግን አቫይድ ለማድረግ በጀት እየላክን የህዋትን ጦር ደሞዝ በመክፈልና በማስታጠቅ መሆን የለበት። ቀስቀሳም ካስፈለገ ፕሮፓጋንዳ ከአሁኑ መሰራት አለበት። ፐብሊክ ሪሌሽን ካሁኑ መሰራት አለበት። ዲፕሎማሲ ካሁኑ መሰራት አለበት። ሚዲያው ላይ የት አለ? ሚዲያው ላይ በበቂ ሁኔታ ፕሮፓጋንዳ የተሰራ አይደል? አንድ ባለስልጣን መጥቶ ህወሓት ፕሪቶሪያ የጣሰች ነው ምናምን ከማለት ውጭ የኮሚኒኬሽን ካምፔን መሰራት አለበት። ጦርነቱ የሚመጣ ከሆነ ወደፊት የምታይ ከሆነ ፎርካስት የሚደረግ ከሆነ ከአሁኑ በህዝብ ውስጥ የፕሮፓጋንዳ ስራ መሰራት መጀመር አለበት። አይዶንት ሲ ዳት የሌለ ፕሪቶሪያ እንደ ጣዖት ቤታችሁ አስቀምጣችሁ ፕሪቶሪያ እንደዚህ የሆነ ነው በዚህ የወጣ ነው በዚህ የገባ ነው። ዲ ዲ አር ዲ ዲ አር የት አለ? ከዚህ በፊትም እናንተ ናችሁ። ህወሓት መሳሪያዎችን ከባድ መሳሪያዎችን አስረክበናል ብላችሁ ያወራችሁት እናንተ ናችሁ። ይችላል እኔ ፐርሰናሊ ለህዝቡ ኢትዮጵያ ብትቀጥል መልካም፣ የአንድነታችንን ይዘን አገርነታችን ታላቅነታችን ይዘን ብንቀጥል ጥሩ ነው። ፐርሰናሊ ይህን የሚሰማኝ በእናንተ ደካማነት ብትፈርስ ግን እኔ አልጎዳም እንዲሁም ብትፈርስ ሊጠቀም ይችላሉ። በነገራችን ላይ የሚገባኝን ላገኝ ይችላሉ፣ በዛ በፍርስራሽ ውስጥ የሚገባኝን ነገር ላረግ ይችላሉ። እናንተ በመዋቅር አፍናችሁ ንቅንቅ እንዳንል እንዳንሰራ አድርጋችሁ ከስቀመጣችሁን በፈረሰ በፈረሰ መዋቅር ውስጥ እኔ ሊጠቀም ይችላሉ? አገራችን የምንወዱ ብዙ ሰዎች አለን። እናንተ ህወሓት ጋር እዛ ምናም ጋር በምትመራመዱት ምክንያት ግን እቺ ሀገር ከፈረሰች የምትጎዱት እናንተ ናችሁ ለምትሄዱት ግን በጣም አዝናለሁ። በዚህ ዊክነስ ምክንያት አገራችን በማንም ወረበላ ከጫካ እየመጣ ስፈነጭባት ለህወሓት ስስት ባይሆን ኖሮ የአማራን ወጣት ባላጣን ነበረ። በእናንተ ፕሪቶሪያ ምክንያት ነው የአማራን ወጣት አተን። በአሁን ሰዓት የአማራ ወጣት አስመራ ሄዶ ስብሰባ የተሰባሰበ ነው፣ ከጠላታችን ጋር ተሰልፏል። ቢካዝ ኦፍ ዮር ዊክነስ